ድረስንም ባል አቅም ብቻ አቤል ለጥንቃቄ ያክል ግን በጣም ብዙ ጊዜ እኛም በኮሜንትም እኔም ሁሉ ጊዜ እናገራለሁ። እንደዚህ አይነት ነገሮች ላይ ሲፈጠር ተሎብላችሁ ፊት ለፊት አትን አትበሉ። የራሳችሁን ህይወት ለራሳችሁን እንትን ጊዜ ስጡ። ለራሳችሁ የሆነ ነገር ሲፈጠር ሁሉ ነገር እነሱ ላይ ነው የሚያጠቁመው። አይታችሁ ከሆነ ምንም ነገር ሲፈጠር አቤል ላይ ወይም ልው ላይ ነው የሚሳበበው። ስለዚህ ሁሉም ቢሆን እንደዚህ ነው የሚያደርገው። ሁሉም ካያችሁት ብዙ ጊዜ የሆነ ቤት የሆነ ችግር ሲፈጠር ቀድሞ የሚገባው እሱ ነው። ፊት ለፊት ሲሄዱ ደግሞ አደጋውም እንትን የሚለው እነሱ ላይ ነው። ስለዚህ ለዛ ነው እኛ በእጃችሁ አትንኩ የሆነ ነገር በቃ ሁሉም ነገር አሁን ደግሞ ድሜ ቴክኖሎጂ ምንም አይነት ነገር ከምንም ላምልጥ ማለት አትችይም። እጅሽ ላይ ከሆነ ነገር ከተገኘብሽ ቀጥታ እስር ቤት ነው የሚከቱሽ። ስለዚህ ይሄን ነገር ደግሞ እያወቃችሁ ለራሳችሁ ተጠንቀቁ ነው የምለው። እንግዲህ አቤል እንግዲህ ሰሞኑን የራይል እናትም እያሳደደችው ነው፣ ግን ይህ ሁሉ ተቋቁሞ አሁንም የራይልን ገዳዮች እየፈለገ ነው ያለው። እናት የተባለችው ደግሞ እያንዳንዱ ሰከንድ የልጇን ገዳዮች ከአብራ እየበላች እየጠጣች አቤልና ልውልን ዘመቻ ከፍቶባቸዋል፣ እነሱን ለማስገደል ብቻ። ፈጣሪ ደግሞ ጥሎ አይጥልሽም፣ እና ፈጣሪ ይጠብቃቸው ወንድሞቻችን። እሷ የፈለገው ነገር የፈለገው ሴራ ብታስር ምንም አይሳካላትም። አበበን በይ ውልም፣ ማናቸውንም ሊያም በይ በእያንዳንዱን ትል ፈጣሪ እነሱን ይጠብቃቸው ከማለት ውጭ ምንም ነገር አልልም። የዛሬው ደግሞ ትንሽ አስደንጋጭ ነገር የሆነው እንግዲህ ሰውየው ማን ይክደለው ኬት እንትን ይበሉት፣ አምጥተው ይጣሉት፣ አይታወቅም ያው እንግዲህ ሰውዬው በህይወት አለ የለም ለማለት ለማየት ይመስለኛል። እንግዲህ ያይታችኋል ሁለት ህታማቾችን በእርግጥ ነካክተውታል። አቤልም እንግዲህ እንዳያችሁት የእንትኑ መታወቂያው ሁሉ ነገር እንትን እያሉ ነበር። ስለዚህ በዛ መሀል ደግሞ እንግዲህ ብዙ ነገሮች አሉ። ነገ ደግሞ እንግዲህ ምን እንደሚፈጠር አላውቅም። መጨረሻው አንደኛ ነገር እንደዚህ አይነት ነገሮች ሲፈጠሩ ጫካ ላይ አቤል በፍጹም መሄድ የለበትም። ብዙ ጊዜ እንናገራለን። የራሱ ግለሰብ የራሱ እንትን ጉዳይ ካለበት የራሱ ቢሮ አለ፣ መጥቶ እዛ ድረስ መናገር ይችላል። እነሱ እዚህ ቦታ ነው በተባሉ ጊዜ ተነስተው የሚሄዱ ከሆነ ራሳቸውን በራሳቸው ነው እንትን የሚሉ። ስለዚህ ለራሳቸው ጥንቃቄ እንዲያደርጉ ነው። በተረፈ ትንሽ ደንግጧል፣ አይታችሁታል። አቤልም በጣም ማለት ያልጠበቀው ነገር ነው። ሰውየው እንደዛ ወድቆች ሲያይ በቃ በጣም እንትን ብለዋል። ልጆቹ ደግሞ አባታቸው መስሏቸው በጣም እንትን ብለው ነበረ። እንኳንም አልሆነ አባታቸው ደስ ብሎኛል። ስላልሆነ የሞተውም ልጅ በጣም አሳዝኖኛል። የእውነት አንዳንድ ጊዜ ሰው ልጅ ወተሽ እንደዚህ እንትን ትያለሽ እና እግዚአብሔር ወጥቶ ከመቅረት ፈጣሪ ይጠብቃችሁ ነው ምለው ከባድና ሀገራችን ላይ ያለው ነገር እኔ በተለይ አሁን አዲስ አበባ ውስጥ እንደዚህ አይነት ነገር ይከሰታል ብዬ በፍጹም እኔ አላስብም። የእውነት ወደ ገጠነስ ሰውኬ ጦርነት ስለሆነ ትላላችሁ፣ ግን ከተማ ውስጥ እንዴት ነው አንድ ግለሰብ መሳሪያ ይዞ የሚንቀሳቀሰው? ፍተሻ የለም እንዴ? ከተማ አይፈቀድም እኮ እንግዲህ በየእንትኑ ስትገቢ ይፈትሻሉ። እንዴት ነው እንደነዚህ አይነት ወንበዴዎች ታጥቀው ሲወጡ፣ እንዴት ነው የማይታዩት የማይፈተሹት? ስንት ሰው ነው በዚህ መልኩም እያለቀ ያለው? የእውነት አንዱ ባጠፋው ያላጠፋው ይቀጣል። ያጠፉት ደግሞ እንደፈለጉ እየፈነጠዙ ነው ያሉት። ሊያና አበበ፣ እነሱ በሰሩት ሴራ አቤል እየተሰቃየ ነው ያለው። ልዑል እየተሰቃየ ነው ያለው። ልዑል በማያውቀው ለማስገደል ልዑል ብዙ ርቀት እየሄዱ ነው እንግዲህ። ኤፍሬም የተባለውም እንግዲህ እንደ ከደው አይታችኋል። ልዑል እንግዲህ ኤፍሬም ጋር በጣም ያለው ግንኙነት ያለው እንትን በጣም ብዙ ነገር አይታችኋል። እሱ ግን ያን ሁሉ ነገር ውለታውን፣ ምን ሁሉ ነገር እረስቶ፣ ሚስቱ ናት በርግጥ እሱ ብዙም እንትን አይደለም። ግን ሚስቱ የተባለችውም ገንዘብ ተከፍሏት እንግዲህ ብዙ ነገሮች እያወራች ነበር እና ይህም ሁሉ ነገር እያደረጉ ያሉት ለራይል ብለው ነው እንጂ ይህንን ነገር ትተው የራሳቸው ነገር መስራት ይችላሉ ወይ? ሰው በስንቱ ይቃጠላል? በስንቱ በስንቱ በስንቱ በስንቱ። ፈጣሪ ሆይ ጠብቃችሁ። የእውነት ፈጣሪ ጠብቃችሁ ወንድሞቻችን። እኔማ የሆነ ነገር ስሰማ በጣም ማለት ሁልጊዜ አስባችኋለሁ። በእርግጥ ግን ደግሞ ያው ብዙ ጊዜ እነሱ ደግሞ ብዙ ጥላት ስላለባቸው እንደዚህ አይነት ነገሮች ላይ መጠንቀቅ ያለባቸው ይመስለኛል። በተረፈ ፈጣሪ ይጠብቃቸው። ሰው ተጠንቅቀች ምንም ብትሆን በፍጹም እንትን አትዩ። ፈጣሪ ጠብቀው ከማለት ውጭ፣ አቤል ደግሞ ታውቁት አላችሁ በጣም ጥንቁቅ ነው። እንደውም ከልውል አቤል ጎበዝ ነው ራሱን ይጠብቃል። ግን ሰዎች ደግሞ ባላስ ሰቦት መጥተው ደግሞ ሊያጠቁት እንትን ይላሉ። እንደውም ልውል ዝም ብሎ በቃ አለ አይደል፣ ሊሆነ ምንም አያደርጉኝም ምናምን የማለት ነገር ልውል ላይ ታያላችሁ። አቤል ላይ ደግሞ ጥንቃቄ ታያላችሁ። ግን ዛሬ ደግሞ ስህተት ሰርቷል። ይህንን ሰው የሞተውን ሰው፣ በእርግጥ ሰው ሞቶ ስታገኝ እርዳታ የሚያስፈልገው ከሆነ በሕይወት ካለ መደባበስ ግድ ነው። ያው ግን ከጀርባ ደግሞ ይዞብሽ የሚመጣው ጣጣም በዛው ልክ ብዙ ነው። ምን እንደሚፈጠር እንግዲህ አላውቅም። የሆነ ለአቤል ነው ያሰብኩለት አሁን ደግሞ ድጋሚ የእጅ አሻራ ተገኝቶብሃል ብለው ሌላ ችግር እንዳይከቱት ነው ማስበው። ለሱ ነው ማስበው። ሌላው እንኳን ችግር የለውም። የሞተው ልጅም አሳዝኖኛል። በእርግጥ የሰው ልጅ እንደዚህ ነው፣ ነገ ሞት ዛሬ ሞት አያውቅም። እነ ሊያና አበበ እንግዲህ እየፈነጠዙ ያሉት እንግዲህ ባላቸው እንትን ሰው በእንዴት እንደሚሞት አያውቁም እነሱ። ለጊዜው አሁን እየበሉ እየጠጡ ነው የሚፈልጉትን እየለበሱ ነው። መጨረሻቸው ምን እንደሚሆን አላገላቸውም። በእነሱ ምክንያት ነው የሁሉ ስቃይ የመጣው። እነሱ ባሴሩት እነሱ በጠነሰሱት ችግር ነው ልጁ ትልቅ ችግር ውስጥ የከተቱት። የስራቸው ይስጣቸው። ሰው የዘራው ነው የሚያጭደው መጨረሻቸው እነዚህ ሰዎች ልክ እንደ ማን ነው ስሙ፣ መስፍን ነው የሚሆነው። መስፍንም በጣም ዛብሮ ዛብሮ መጨረሻው ሞት ነው የሆነው። እነዚህም እንደዛ ነው የሚጠብቃቸው። ከኛ በላይ ሰው የለም ብለዋል። በቃ ገንዘብ ስላላቸው ብቻ ሁሉን ነገር የሚገዙ መስሏቸዋል። ዋይ ግድ ኋላ ብቹ እያንዳንዱ ሰገን እንደምናያቸው ነገሮች እጅግ በጣም ከማን ጋ ከማን ጋ ከማን ጋ ተያለሽ በልውልጋም እንግዲህ አዲስ ነገር መጥቷል። ከነገራችን ላይ ራሳቸውን እየቀየሩ እንግዲህ ወንጀለኞቹ ሲጀምር እንዳይታወቁ የሆነ ነገራቸውን ቀየር አድርገው ምናምን ነው የሚመጡ ልክ እንደ ሊያ ማለት ነው። ሊያ ያቺ ተንከስ የሆነች ሴት ራሱ ስትወጣ ስትገባ ራሷን ቀይራ በሚካብ በሜካፕ ብስቁልቁል ያለች መስላ ምስኪን ድሀ መስላ ነው የምትወጣው። ለምን እንዳትያዝ ነው። አሁንም እነዚህ ሰዎች እንግዲህ ዛሬ በልውል ጋ የመጣው እንግዲህ ራሱን ቀይሮ ምናምን ነው። እኔ ብቻ እንዴት አይነት ዘዴ እንደው እኔ በጣም የሚገርመኝ ነገር፣ ለሌላ ነገር እንደዚህ ቢተጉ ምን አለበት? ለወንጀልን ለማስፋፋት የሆነ እንትን ሰርተው በቃ፣ ጀዝ ምንድነው የሚባለው እናታችሁ በአማርኛው? ጥሩ ነገር የሚሰሩ ይመስላችኋል እንዴ? መጨረሻቸው ምን እንደሚሆን እኔ የእነዚህ ሰዎች አላውቅም። በተለይ በሰው ገንዘብ፣ በሰው እንትን የሚጫወቱ በሰው ልጅ ሕይወት የሚጫወቱ ሰዎች መጨረሻቸውን ያሳየኝ። የእውነት ይቀልዳል። የሚመጡት ሁሉ አንድ ደህና ሰው ይጥፋ፣ ሁሉም ሆዳ ማጋሰስ፣ ሁሉም ገንዘብ ወዳጅ መጀመሪያ ሲመጡ ገንዘቡን እንጂ ይሄ ነገር ምን ይዞብኝ ይመጣል ከጀርባ ምን አለው የሚለው በፍጹም አያስሙ። ግደል ከተባለም እንደዛው በቃ። ይሄ ነው ትልቁ ችግራቸው። አሁን በተለይ ምንም ማያውቁ ሰዎች እየመጡ በትንሽ ብር፣ ያው ገንዘብ አንዳንድ ጊዜ ያሳስታችኋል፣ በማታውቁት ነገር ትገባላችሁ በቃ እንደነዚህ አይነቶች ሰዎች ደግሞ እናንተን ያሳስቷችኋል። ሊያና አበበ መቼም ከጀርባ ሆነው ስንቱን ሌባ ስንቱን እንትን በየሰከንዱ ስንት ነገሮችን እያስብ እያመጡ እንግዲህ ለሰዎች እኔ መጨረሻቸው ምንድን ነው አላውቅም። የእነዚህ ሰዎች እነሱ ምንም ነገር ንጹህ ሆነው ምንም የማያውቅ ምስኪን ሰው ነው እየጎዱ ያሉት ወደ ወንጀል እያመጡ ህይወታቸውን እያበላሹባቸው ያሉት። እኔ ሲጀመር እዚህ ጋር መጥቶ የሚያለቃቅሽ ሰው ኦሬዲ ሰውን ለማሰቃየት ሰውን አፍን ሲባልም ገንዘብ ሲከፈለው እሺ ብሎ የሚስማማ ሰው መጨረሻ ቢታሰር መጨረሻ የሆነ ነገር ቢሆን ለእነሱ በፍፁም አላዝንላቸውም። ምክንያቱም በመጀመሪያ የሰውነትን ቢሰማው በዛ ነገር እሺ ብሎ አይስማማም። ግን ይሄ ሆዳም ሰው ነው። በገንዘብ እየተታለሉ ያሉ ሰዎች፣ ለነሱ በፍጹም ማሰብም ማዘንም አያስፈልግም። ልክ እንደ ራይል እናት። እኔ የራይል እናት በመጀመሪያ ስትመጣ አሳዝናኝ ነበር። ልጇን አታለች እንደዚህ፣ በቃ ተጎድታለች፣ በጣም እያዘንኩ። አሁን ግን ሰዓት ግን የልጇን እንትን ረስታ ገንዘብ እያሳደደች ነው ያለችው። እነ ልዑልን እና አቤልን እያሳደደች ነው ያለችው እና እንዴት ልታዝኑላት ትችላላችሁ? ልክ እንደነዚህ አይነት ሰዎች ቅጣታቸው ማግኘት አለባቸው። ከባድ ነው በጣም ሰው፣ ከባድ ነው። በፍጹም ሰውን አምናችሁ የሆነ እንትን ብላችሁ የምትገቡ ከሆነ አረ ልቡን አይስጣችሁ። መጨረሻችሁን ያሳየን መጨረሻችሁን ያሳየን። እኔ ይሄ ነገር ልውልና አቤል ምንም ነገር ሳይሆኑ እንደው ፈጣሪ ምንም በቃ እንትን ሳይላቸው እነሱ ሳይጎዱ ይሄ ነገር ቢያልቅ በጣም ነው ደስም የሚለኝ። ይቺ ሴትዮ ብትታሰርም ደስ ይለኛል። የልያ እናት በቃ የሆነ ነገር በእሷ አሰባስቦ መረጃ እሷን እስር ቤት የሚያስገባ ነገር ፈልገው። ምክንያቱም አሁን ላይ ልትታሰር ብለው ቢሄዱ ራሱ እሷ ላይ የሆነ ማስረጃ ከሌለ ዝም ብሎ አይታሰርም ሰው እና እንደምንም ብለው የሆነ ነገር ፈልገው። የምትሰራው ስራ እንግዲህ ከጀርባ ብዙ ነገሮች ነው። ብልጥ እኮ ናቸው እንደነዚህ አይነት ሌባዎች። ራሳቸው አይገቡም። ሰውን ነው የሚያዙት ራሳቸው እንደሚታሰሩ ራሳቸውን ነገር ስለሚገኝባቸው ስራቸውን ስለሚያውቁ አንድ ምስኪን ድሃ ዛንት ላይ ያገኛል። እሱን ታመጣለች፣ አስር ሺህ ያህል ትሰጠዋለች። ይሄ ምስኪን ደግሞ አይቶት የማያውቀው ነገር ነው፣ እሱ ላይ ይስማማል። ግደል ካለችውም ይገላል። ምንም በቃ ይሄ ነው እንግዲህ ኢትዮጵያ ውስጥ እየተያያደ ያለው ትልቁ እንትናችን ይሄ ነው። በመጨረሻ ምን እንደምንሆን አላውቅም። በእያንዳንዱ ሰከንድ እንደምናያቸው ሰው ጨካኝ ሰው የሆነ ገንዘብ የሚያሳድድበት ዘመን ሆኖ ደርሰናል። የእውነት ዘመኑ ይሆን ሰው ይሆን የተበላሸው አላውቅም። ስልችት ነው ያደረኝ እኔ። የእውነት በጣም ነው የሚሰለችው። ኧረ አምላክ ልቦና ይስጠን። ጌታ ሆይ ከእንደዚህ አይነት ሰዎች ገንዘብ ወዳጅ አታርገኝ፣ አደራህን አምላኪ ሆይ። ከማን ጋር አብራችሁ እንድትሰሩ ከማን ጋር እንደምትተማመኑ አላውቅም። እውነት ሰው እራሱ ከፍቷል። በጣም ጊዜው ሳይሆን ሰው ነው የከፈው። ለማንኛውም አቤላችን ዛሬ እንግዲህ ትልቅ ችግር ውስጥ ገብቶ ነበር። በመጨረሻም እንግዲህ እያያችሁት ነው። በመጨረሻም እንግዲህ ይሄ ሰውዬ ማን ይሁን የት ቤተሰቦቹ የት ይሁኑ እንግዲህ እያጣራ ነው ያለው። መጨረሻው ደግሞ ምን እንደሚሆን አብረንም እና ይሆናል። ቸር ወሬ እያሰማን እንግዲህ እያልን ለማንኛውም የዛሬው ቪዲዮ ይመስላል። ከተመቻቹ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከ መነገናኝ ድረስ ዜና አደራጅ ሰንብቱ እያልኩኝ አገራችን ኢትዮጵያን ሰላም ያደርግልን እያልኩኝ፣ ቪዲዮ ላይክ አድርጉ። እስኪያረተው ወገንተው እኔ ቪዲዮ ጠዋት እና ማታ እንደዚህ ልቤ ቁስል እስከሚ ድረስ መረጃዎችን እየሰባሰብኩኝ እያመጣሁላችሁ፣ እናንተ ግን ላይክ አታረጉ። ሰብስክራይብ በጣም ቆሟሉ ነት እስኪ ልለምናችሁ የእውነት ስዕል ለምናችሁ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ላይክ ካደረጋችሁ ሲጀመር ቫይራል ስለሚወጣ ሰው ሰው ጋ ይደርሳል። በቃ ምንም ነገር አልጠይቃችሁም፣ ላይክ አድርጉ። በቃ ስትጀምሩ ላይክ አድርጉ። ከእናንተ የሚቀንስባችሁ ነገር የለም። እውነት መልካምነት ብቻ ነው የሚጠይቀው እና ለማንኛውም አልጨቅጭቃችሁ፣ አላብዛባችሁ። ለምታበረታትኝም ሳላመሰግናችሁ አላልፍም። እውነት ከልብ ነው የማመሰግናችሁ። ፈቅዳችሁ ወዳችሁ መጣችሁ፣ እኔን ስለምትከታተሉኝ ክብረት ይስጥልኝ። እህት ወንድማች፣ ባላችሁበት ሰላማችሁ ብዝት፣ ትርፍ ይበልልኝ። ባይ ባይ።